የኢትዮጵያ ታላቁ የህዳሴ ግድብ ዛሬም የትራምፕ አጀንዳ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ገንዘብ የተገነባው የህዳሴው ግድብ በአሜሪካ ሞኝነት ገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ነው ሲሉ ገለጹ። የዚህንም የዜና ጥንቅራችንን ይዘን እንቀርባለን። ሰባት ኢትዮጵያውያን በሞት ሊቀጡ ነው ተባለ። በሳውዲ አረቢያ ሰላሳ ሰባት ኢትዮጵያውያን የሞት ቅጣት ተፈጻሚ ሊደረግ መሆኑን የሰብአዊ መብት ተሟጋይ ድርጅት ገለጸ። በዚህም ምን ጉዳይ ተፈጽሞ ነው የሚለውንም ይዘን እንቀርባለን። በአለም ላይ 16 ቢሊዮን የይለፍ ቃል በጠላፊዎች እጅ መግባታቸውን ጥናት አመለከተ። ይህም ዘገባ ምንድን ነው የሚለውንም በዝርዝር የምና ይሆናል። በአሜሪካ ላልተወሰነ ጊዜ ለውጭ ተማሪ የቪዛ ቀጠሮዎች መስጠት አቁሞ የነበረ ቢሆኑም አገልግሎቱ ዳግም መጀመሩ ተገለጸ። የኤችአይቪ መድኃኒት መከላከያ መድኃኒት መውሰድ ተፈቀደ። በአሜሪካ በስድስት ወር አንድ የሚወሰደው የኤችአይቪ መከላከያ ጥቅም ላይ እንዲውል ተፈቀደ። ይህንም በዝርዝር የምና ይሆናል። በአሜሪካ በማህበራዊ ሚዲያ ውስጥ ከቴሌቪዥን መብለጡ ቀዳሚ የዜና ምንጭ መሆኑን ሮይተርስ ጥናት አመላከተ። ይህንም በዝርዝር የምናየው ይሆናል። በመካከለኛው ምስራቅ በተከሰተው በእስራኤልና በኢራን ጦርነት አሁንም እንደቀጠለ ነው። እስራኤል ዛሬ በፈጸመችው አየር ጥቃት አንድ ሳይንቲስት ገደልኩ ስትል እንደውም 28000 ሚሳኤል አሏት ኢራን ስትል እስራኤል ወቀሰች። በዚህም ጋር ተያይዞ በኢራን ሬክተር ስኬል 55 የሆነ መሬት መንቀጥቀጥ ተከሰተ። በምንስ ምክንያት ተከሰተ የሚለውንም በዝርዝር ምና ይሆናል። የቀጠለው የኢራንም ጥቃት በእስራኤል ከፍተኛ መሆኑን ሲሆን ትናንት አርብ ዕለት ዋና ከተማ ቴሄራን ላይ ከተማችን አንለቅም ሲል ሰላማዊ ሰልፍ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሌላኛዋ ሊቢያ እንዳትሆን መስጋታቸውን ተናገሩ። ከአሜሪካ ወደ እስራኤል 30 አውሮፕላን ብሉ ቦምብ ተጭኖ ከሰዓታት በፊት ወደ እስራኤል የተላከ መረጃ ያሳያል። የዝንም በዝርዝር የምናየው ይሆናል። የኢራን መንግሥት አውሮፕላን በትናንትና ሁለት ኦማን መግባቱን የፍላይት ራዳር ማየት ተችሏል። በዚህም ጉዳይ ምንድን ነው የሚለው ነገር እናያለን። እስራኤል በመቶ የሚቆጠሩ የኢራን ሚሳይል ማስወንጨፍ መምታቷን መረጃዎች ያሳያሉ። ይህንም በዝርዝር የምናየው ይሆናል። ካው ፕሬዝዳንት ዶናልድ ትራምፕ ለከፍተኛ ረዳታቸው ኢራን የማጥቃት እቅዶ የማጽደቃቸውን ዌል ስትሬት ካወጣው ዘገባ ተመላክቷል። ይህንም በዝርዝር የምንመጣበት ይሆናል። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትትና ንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የዜና ትንታኔያችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ገንዘብ የተገነባውን ህዳሴው ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ነው ሲሉ ገለጹ። ፕሬዚዳንቱ ትሩ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ በአሁኑ በለቀቁ ጽሁፍ አሜሪካ በሞኝነት የረዳቶች የኢትዮጵያ ገንዘብ አባይ ወንዝ የሚፈሰው ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ከውጭ ጉዳይ ሚኒስተር ማርክ ሮቢዮ ጋር በመሆን በዲሞክራሲ ሪፐብሊክ ኮንጎና በሩዋንዳ ሪፐብሊክ መካከል ያለው ጦርነት አስደናቂ የሆነ ስምምነቱ የማዘጋጀት የሪፖርት በማድረግ በጣም ደስተኛ ነኝ ብለዋል ይህም ጦርነት ከብዙዎች ጦርነት በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለአስር ዓመታት የቆየ ነው ካሉ በኋላ በሩዋንዳና ኮንጎ ተወካይ ሰነዶች ለመፈጸም ሰኞ እለት ዋሽንግተን ውስጥ እንደሚገቡ ገልጸዋል። ይህ በአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለምም ታላቅ ቀን ነው ሲሉ አክለውታል። ለዚህም የኖቤል የሰላም ሽልማት አላገኝም። በህንድና በፓኪስታን መካከል ያለው ጦርነት በማስቆሚ የኖቤል ሰላም ሽልማት አላገኝም። ሰርቢያና በኮስፎ መካከል ያለው ጦርነት በማስቆሚ የኖቤል ሽልማት አላገኘውም። በግብጽና በኢትዮጵያ መካከል ሰላም በማስፈን የኖቤል ሰላም ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ በአሜሪካ በሞኝነት ገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብን ወደ አባይ ወንዝ የሚፈሰ ውሃ በእጅጉ ይቀንሳል ሲሉ በጽሁፋቸው ላይ ቀጥለዋል። የሩሲያ ዩክሬን ጦርነት፣ የእስራኤል ኢራን ጉዳዮች ጨምሮ ውጤታማዎች በምን ይሁን ምንም ማድረግ የኖቤል ሽልማት አላገኝም። ነገር ግን ህዝቡ ያውቀዋል። ለእኔ ዋነኛው ነገር ያ ብቻ ነው። አመጣሁ ለሚለው ሰላም የሚገባው ክብር እንዳላገኘ ተናግረዋል። 37 ኢትዮጵያ በሞት ሊቀጡ ነው ተባለ። በሳውዲ አረቢያ 37 ኢትዮጵያ የሞት ቅጣት ተፈጻሚ ሊደረግ መሆኑን የሰብአዊ መብት ተሟጋጅ ድርጅቶ ገለጸ። ሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያ የሞት ቅጣት ይጠበቅባቸዋል ሲሉ 31 የሲቪል ማህበራትና የሰብአዊ መብት ተሟጋጅ ድርጅት በጋራ ባወጡ መግለጫ አስታውቀዋል። የኢትዮጵያ ዜጎች ጨምሮ በመቶ የሚቆጠሩ የውጭ አገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግ እንደሚችል ተገልጿል። ድርጅቱ ባወጣ የጋራ መግለጫ ከህገወጥ አደንዛዥ ጋር በተያያዘ የሞት ቅጣት እየጨመረ መሆኑን ገልጸው፣ በተለይ በስር የሚገኙ ኢትዮጵያ ሶማሌና ግብጽ ዜጎች ህይወታቸው ከፍተኛ ስጋት እንደፈጠረባቸው ገልጸዋል። በመግለጫው በተያዘው ዓመት ሰባት ኢትዮጵያና 19 ሶማሌ ዜጎች ሀሽሽ በማዘዋወራቸው ግድያ እንደተፈጸመባቸው ገልጸዋል። በተጨማሪም ሰኔ 9 2017 እንደ ኢትዮጵያ አቆጣጠር ሶስት የኢትዮጵያ ዜጎች እንደተገደሉና ሌሎቹ ደግሞ በማንኛውም ጊዜ ሊገደሉ እንችላለን በሚል ስጋት ውስጥ እንዳሉ አመላክቷል። 16 ቢሊዮን የኤለፍ ቃል በጠላፊዎች እጅ መግባታቸውን ጥናት አመላከተ። ተመራማሪዎቹ እስከ ዛሬ ከተከሰቱ ሁሉ እጅግ ትልቁ የሆነ የመረጃ መንታፊ ማረጋገጣቸው ይፋ አድርጓል። በዚህም 16 ቢሊዮን የአፕል የፌስቡክ እና ጎግል ሌሎች ማህበራዊ ሚዲያ ተጠቃሚዎች የኤለፍ ቃል ፓስወርድ በጠላፊዎች እጅ መግባታቸውን እንዳረጋገጡ ፎርብስ ዘግቧል። ከዚህም ግዙፍ የኤለፍ ቃል ስርቆት ጀርባ የተደራጁ መረጃ መንታፊ የመኖራቸውን ዘገባው ጠቁሞ ተጠቃሚዎች የኤለፍ ቃላቸውን በየጊዜው እንዲያሻሽሉ ምክረ ሐሳብ ሰጥቷል። መረጃ መንታፊዎች ከዚህ ቀደም የግለሰቦች ሰዎችና የተቋሚ የለፍ ቃድ ወይም ፓስወርድ በአነስተኛ ገንዘብ ሊሸጡ እንደነበርም አስታውሷል። የአሜሪካ ላልተወሰነ ጊዜ ለውጭ ተማሪዎች የቪዛ ቀጠሮ መስጠት አቁሞ የነበረ ቢሆን አገልግሎት ዳግም መጀመሩ ተገለጸ። ሆኖም ግን አሜሪካ በቀጣዩ ተማሪዎች ቪዛ ለመስጠት ተማሪዎች ማህበራዊ ሚዲያ ተግባራት ማጣት እንድትጀምር ነው የተነገረው። አመልካቾች የሶሻል ሚዲያ ገጻቸው በእይታ ክፍት ማድረግ ይጠበቅባቸዋል የተባለ ሲሆን ማህበራዊ ሚዲያ ብቻ ሳይሆን ዲጂታል ተሳትፏቸው ያላቸው ነገር ይመረምራል ተብሏል። ይህ ህግ በሁለቱም ማለትም በአዲስና ነባር የተማሪ ቪዛ አመልካቾችን ይመለከታል ነው የተባለው። አሜሪካ በ2023/4 የትምህርት ዘመን 1.1 ሚሊዮን በላይ ዓለም አቀፋዊ ተማሪዎች ከ210 በላይ አገራት አሜሪካ ኮሌጅ እና ዩኒቨርሲቲ ተመዝግበዋል። የጸረ ኤች አይ ቪ መድኃኒት ክትባት መውሰድ ተፈቀደ። በአሜሪካ በስድስት ወር አንዴ የሚወሰደው ኤች አይ ቪ መከላከያ ጥቅም ላይ እንዲውል ተፈቀደ። ሌካናቬር የተሰኘው ኤች አይ ቪ መከላከያ የሆነው መድኃኒት በአሜሪካ ምግብና መድኃኒት ተቆጣጣሪ ባለስልጣን ጥቅም እንዲውል ፍቃድ አግኝተዋል። ሙከራ ደረጃ 99 በመቶ ኤች አይ ቪን የመከላከል አቅም አለ የተባለ መድኃኒትን በመርፌ መልክ የሚሰጥ ነው። ከዚህ ቀደም በየቀኑ የሚወሰድ እንክብል እንዲሁም በየሁለት ወሩ የሚሰጥ የጸረ ኤችአይቪ መድኃኒት ገቢ ላይ የነበረ ሲሆን የሚለየ መውሰጃ ጊዜ በስድስት ወር በማደጉ ነው። በምርምር ወቅት በአፍሪካ ጀምሮ የተለያዩ ሀገራት ዜጎች ማሳተፍ ችሏል የተባለ ይህ መድኃኒት በዘርፉ ትልቅ ውጤታማ የተመዘገበ ነው ተብለዋል። ምንም እንኳን ውጤታማ ቢሆንም ዋጋው ውድ መሆኑን ስጋት ፈጥረዋል። መድኃኒቱ በቫይረሱ የተጠቁ ሰዎች የሚያድን ሳይሆን ተጋላጭ የሆኑ ግለሰቦች በቫይረስ እንዳያዙ የሚከላከል ፕሪ ኤክስፖዠር ፕሮፍላክሲስ ተብለዋል። በማህበራዊ ሚዲያ በአሜሪካ ውስጥ ከቴሌቪዥን በመብለጥ ቀዳሚ ዜና ምንጭ መሆኑን ሮይተርስ ጥናት አመላከተ። መረጃ ተከታታዮች 54 በመቶ የትዊተር ወይም ኤክስ የሆነ ሲሆን ዩቲዩብ እና ፌስቡክ በቀዳሚነት መረጃ እንደሚወስዱ የገለጽን ሲሆን፣ በሁለተኛ ከቴሌቪዥን 50፣ እንዲሁም በሶስተኛ ደረጃ 48 ከዜና ዌብሳይት ዜና እንደሚወስድ ተጠቅሷል። ወደፊት የቴሌቪዥን እጣፈንታ ምን ሊሆን ይችላል የሚለው የብዙ መነጋገሪያ ሆኗል። የኢራን መንግስት አውሮፕላን በትናንትናው ዕለት ኦማን መግባቱን ከፍላይት ራዳር ማየት ተችሏል፣ እንደ ኤንቲዲ ዘገባ ሲሆን ሶስት የኢራን ከፍተኛ አመራሮች ኦማን ሂደዋል ብለዋል። ከነዚህ አመራሮች ውስጥ የኢራን የውጭ ጉዳይ ሚኒስትር ይገኙበታል የተባለ ሲሆን እኔ ቴህራን አልለቀኩም ሲል አልጀዚራ ተናግረዋል። ለመደራደር ወደ ኦማን ልካቸዋል የተባለው ውሸት ነው ተብሏል። እስራኤል ኢራን አሁንም 28 ሺህ በላይ ባላስቲክ ሚሳኤል እንዳሏት እስራኤል አስታወቀች። በኢራን ረስቴል ስኬል 5.5 የተለካ መሬት መንቀጥቀጥ ተከሰተ። የመሬት መንቀጥቀጥ መነሻው በኢራን ዋና የፎርድ የኒውክሌር ማበልጸጊያ የሚገኝበት ስምና ፕሮሞሽን ግዛት ውስጥ ነው ተብሏል። የጆሊስ ሰርቬይ ባለሙያዎች በእስራኤል ተደጋጋሚ ጥቃት የመሬት መንቀጥቀጥ መነሻ ሳይሆን እንዳልቀረ ጠቁመዋል። ባይረጋገጥም ኢራን የኒውክሌር መሳሪያ ሙከራ አድርጋ ሊሆን ይችላል እየተባለም ተዘግቧል። ዛሬም በፈጸመችው አየር ጥቃት ኢራን አለ ከምትሏት አስር የኒውክሌር ሳይንቲስቶች አንዱ መገደሉን የሀገሪቱ የዜና ምንጮች ጨምሮ አልጀዚራ፣ ዌል ስትሪት ጆርናል ዘግበዋል። ሳይንቲስቱ የተገደሉት ለደህንነታቸው አስተማማኝ ነው በተባለ መኖሪያ መንደር ውስጥ በተቀመጡበት ቤት ውስጥ ነው። ይህ ግድያ ሞሳድ በኢራን ውስጥ ያለ የበላይነት ያስመሰከራላ ተብሏል። እስራኤል ጦርነቱ ከተጀመረ ጀምሮ እስካሁን ዘጠኝ የኢራን የኒውክሌር ሳይንቲስት መግደሏን መረጃዎች ይጠቁሟል። የቀጠለው የኢራን ጥቃት ኢራን በእስራኤል ሃይፋ ግዛት ከደቂቃዎች በፊት ሚሳኤል ጥቃት አድርሳለች። የእስራኤል ዜጎች መደበቂያ ስፍራ እንዲገቡ አዛለች። ኢራን ዛሬ የሚያስወነጨፍ ሚሳኤል ብዛት ከሀያ በላይ ነው። ሃይፋ ከባድ ጉራ መድረሱን የእስራኤል የመከላከያ ኃይል አስታውቋል። ለቀን አንወጣም ሲሉ የትሄራን ህዝብ ገለጸ። ትሄራን ህዝብ ከአርብ ጸሎት በኋላ ከተማችን አለቅም ከመሪያችን ጎን እንቆማለን ብለዋል። በሌላ ዜና ከ25 በላይ የሚሆነው የእስራኤል አየር ተዋጊዎች ኢራን ውስጥ ትሪዝ እና ከርማሻል አካባቢ የሚገኘው ከ35 በላይ የሚሆኑ የሚሳኤል ማከማቻ እና ማስወንጨፊያ የሚያገለግል የሚያገለግሉ ቦታ መምታቱን ገልጸዋል። ከእነዚህም በተጨማሪ አንድ ከፍተኛ ኢራን የኒክሌር ሳይንስ ሳይገደል እንዳልቀረ ሮይተርስ እና ዌልስትሬት ዘግበዋል። ኢራን ከደቂቃ በፊት በርካታ ሚሳኤል ተኩሳለች። እስራኤል ዜጎች ወደ መደበቂያ ስፍራ እንዲገቡም አዛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሌላኛዋ ሊቢያ እንዳትሆን መስጋታቸውን ተናገሩ። ዶናልድ ትራምፕ ኢራን ለመምታት የወሰኑ ቢሆንም ውሳኔው ለሁለት ሳምንት አዘግይተውታል። ፕሬዚዳንቱ በሁለት ሳምንት ያዘገዩት ኢራን ምናልባት ሀሳቧን ቀይራ የኒውክሊየር ፕሮግራሟን ታቆማለች በሚል ነው። ኢራን ሀሳቧን ካልቀየረች ሁለተኛው ሊቢያ ልትሆን ትችላለች ሲሉ ትራምፕ ስጋታቸውን ገለጹ። ከሰዓታት በፊት ለእስራኤል የላከችው ቦምብና ፈንጅ በሰላሳ ግዙፍ ሂሊኮፕተር አውሮፕላን ልካለች። የአሜሪካ ቦምብም በእስራኤል መግባቱን ተነገረ። ኢራንና እስራኤል ጦርነት በቀላሉ የሚቋጫ አይመስልም። ዛሬም የአሜሪካ ግዙፍ አውሮፕላን አንቶ አውሮፓ በርካታ ቦምቦች ተሸክሞ እስራኤል ገብቷል። እስራኤል በመቶ የሚቆጠሩ የኢራን ሚሳኤል ማስወንጨፊያ መምታቷን ጀሩሳሌም ፖስት ዘግቧል። እስካሁን በተካሄደው ጥቃት ኢራን ሚሳኤል የምታስወነጭፍበት ግማሽ ያሉ አጥታለች ያለው ዘገባው፣ ኢራን ሚሳኤል ማስወንጨፊያ አቅም በግማሽ እንደተዳከመ ተዘግቧል። ኢራንም በአጠቃላይ 150 የሚጠጉ ሚሳኤል ያላት ሲሆን ግማሽ ያሉ ሚሳኤል ማስወንጨፊያ ስለመመታቱ አሁን ላይ በአንድ ጊዜ ከ15 እስከ 20 ድረስ ሚሳኤል ብቻ ማስወንጨፍ እንድትችል በቀላሉ ማክሸፍ እንደሚቻል የእስራኤል ቃል አቀባይ ገልጸዋል። ኢራን ጦርነቱ ከተጀመረ ጀምሮ ያስወነጨፋቸው ሚሳኤል ብዛት በፈረንጆቹ ሰኔ 13 200 ሚሳኤል ስታስወነጭፍ በሰኔ 14 100 ሚሳኤል እንዲሁም በሰኔ 15 75 ሚሳኤል እና በሰኔ 16 30 ሚሳኤል በሰኔ 17 10 ሚሳኤል አስወነጭፋለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ረዳቶቻቸው ኢራን የማጥቃት እቅዶች ማጽደቃቸው መረጃዎች ያመለክታሉ። ሌላው ኢራን በቅርቡ የኤስአይዲ ፕሬዚዳንት ትራምፕ ለመነጋገር ፍላጎት እንዳላት አንድ የኢራን ከፍተኛ ባለስልጣን ተናግረዋል። የውጭ ጉዳይ ሚኒስትር አባት ራክቺ ከእስራኤል ጋር የተኩስ አቁም ስምምነት እንደሚወያዩ ተነጋግረው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ለማጥቃት መወሰናቸውን ተከትሎ ኢራን የኒውክሌር ማበልጸጊያ ፕሮግራም ልታቆይ እንደምትችል ዘገባው ጠቅሷል። ኢራን ከመሬት በታይ 80 ሜትር ውስጥ የቀበረችው ፎርድ ግዛት የሚገኘው ዩራኒየም ማበልጸጊያ እና ማጣሪያ ሰ። ሰንተርፊጅ በጥቅል ሊመታ የሚችልበት ቦምብ በአሜሪካ እጅ ብቻ የሚገኝ ሲሆን ጂቢዩስ 57 በንካር ቦምብ ይሰኛል። እስከ 60 ሜትር ድረስ ወደ መሬት መግባት ጥቃት ማድረስ ይችላል ተብሏል።